ሙስና የተሟላት አገልግሎት ይኖረናል። ሌሎች በጣም ብዙ ዝግጅቶች ይኖራሉ። እግዚአብሔር በሁሉም ውስጥ አብረው ይሆናል። አንደኛው የዮሐንስ መልእክት ራፍ አራት ቁጥር ሁለት ላይ እንዲህ ይላል፣ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር፣ ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። አሁን የወንጌል ቃል ተከታታላችሁ ኢየሱስ ክርስቶስ በሥጋ ለምን ተካፈለ? በሚል ሀሳብ ጥቂት የመናገር ኢየሱስ ክርስቶስ በሥጋ ለምን ኢየሱስ ክርስቶስ በሥጋ ለምን ተካፈለ? በምድር ላይ ለሰባት ሚሊዮን ሰው መጠየቅ የሚገባው ጥያቄ ነው። እያንዳንዱ ሰው በራሱ ጥያቄ መጠየቅ አለበት። በዚህ ስፍራ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። በግልባጩ ደግሞ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በሥጋ መጥቷል። ከቶሌት አብ ካለበት ቦታ ቦታውን አለ ሴል ማለት ምድርም ግን አውቃለሁ ያለሁት እዚህ ሲሆን አብ ካለበት ቦታ ኢየሱስ ክርስቶስ እኛውን እኛ ወዳለንበት ወደዚች ምድር ከሁለት ሺህ ዓመት በፊት በሥጋ መጥቷል። ምን ማለት ነው በሥጋ መጥቷል? መቼ የእንግሊዝኛው መጽሐፍ ቅዱስ እኔ ዕብራይስጡ ስላላ ነበር። ከዕብራይስጥ ወይ ከግሪክ ጋር አይደለም ማነጻጸረው ሰው በሚያ ቋንቋ ነው ሚያ ነው ከእንግሊዝኛው መጽሐፍ ቅዱስ ጋር ማነጻጸር ይችላለሁ። የእንግሊዝኛው መጽሐፍ ቅዱስና የአማርኛው የአማርኛ መጽሐፍ ቅዱስ ስታነቁ ከአማርኛ ይልቅ የእንግሊዝኛው በጣም ግልጽ ነው። ኢየሱስ ክርስቶስ በሥጋ መጥቷል ማለት ነው ማለት ነው ሰው ሆኖ መቷል። ይሄ እንዲህ ሲሆን ግልጽ ማለት ነው። በሥጋ መቷል። ሥጋ ምንድ ነው? ሥጋ ሥጋ የሚለው ቃል መጽሐፍ ቅዱሳችን ውስጥ እንኳን ከአውዱ ብዙ ትርጉሞች እንዳሉ የአውዱ ውስጥ ይሁ ታገኛላችሁ። ሥጋ የሚለው ቃል አንድ ትርጉም አይደለም ያለው ነገራችን ላይ ሥጋ ብቻ አይደለም መጽሐፍ ቅዱስ ውስጥ አንድ ቃል ብዙ ትርጉሞች ያሉት ብዙ ቦታ ላይ አንድ ቃል ሁሉም ቦታ ላይ ያለው ትርጉም አለ። በጣም ብዙ ቃሎች በመጽሐፍ ቅዱስ ውስጥ የተለያየ ቦታ የተለያየ ትርጉም ያላቸው ይሄ ደግሞ የሚያስደንቅ አይገለም። ለምን አንድ ቃል ለወትሮ በሰዋስው በቋንቋ ፍቺ አንድ ቃል ብዙ ትርጉም ያለው አንድ ቃል ብዙ ትርጉም እንዳለው በአጭሩ መረዳት ይቻለው መዝገበ ቃላት ስፋ እስቲ መዝገበ ቃላት መዝገበ ቃላት ስፋ አንድ ቃል ስፍት ትርጉም ያለው አንድ ፍች መዝገበ ቃላት ቤታችሁ ገብታችሁ በአማርኛ እንግሊዘኛም ሌላ እንዲህ ማለት ልና ብሎ ነው ስ አንድ ቃል ውስጥ ትርጉም ያለው። ስለዚህ በመጽሐፍ ቅዱሳችን ውስጥ ዋና ዋና የሆኑ ቃላቶች ብዙ ትርጉም ስለሆነ ያላቸው አንድ ቃል በአንድ ቦታ ላይ ምን ማለት ነው፣ አውዱ ሀሳቡ ማግኘት አለ። በዚህ ቃል ፍቺ ግን ሌላ ቦታ ላይ ያንንም ቃል መፍታት የለም። እንደዛ ምንፈታ ከሆነ ከመስመር ልንወጣ እንችላለን። ለዚህ ነው እያንዳንዱ ከኮንቴክስት ኮንፀር ምንመለከት ነው። ሥጋ የሚለው ቃል በኮንቴክስት የተለያዩ አውሎች የተለያዩ ትርጉሞች ያሉት እና ይህንን ቃል እየተነጠርኩ አላስተምርም። አላማ ይሄ ስላል። በዚህ ስፍራ ላይ ግን ኢየሱስ ክርስቶስ በሥጋ መጣ ምን ማለት ነው? ሰው ሆኖ መጣ። ኢየሱስ ክርስቶስ ሰው ሆኖ መጣ ስንል፣ በሌላው አነጋገር በፊት ሰው አልነበረ ይህ መጣ ኢየሱስ ክርስቶስ በፊት ሰው ነበር። ሰው ሆኖ መጣ። በአምዘ የአል ኢየሱስ ክርስቶስ ሰው ሆኖ መጣ። አምላክ ሰው ሆኖ መጣ። ሰው ሆኖ የመጣው ማለት አምላክ አባ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። ከአብ ጋር ይኖር የነበረ ወልድ አምላክ ወደዚህ ምድር ላይ ምን ሆኖ መጣ? ሰው ሆኖ ሲመጣ አንድ ጥያቄ መጠየቅ አለበት። በፍጥረት ሆኖ አምላክ ለምንድን ነው ሰው ሆኖ የመጣው? የሆነ በጣም የሆነ ጉዳይ ነገር አለበት። አምላክ ሰው ሆኖ ለመጣት የመጀመሪያው ነገር ኢየሱስ ክርስቶስ በሥጋ እንደመጣ ማመን ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ አምላክ ሆኖ አልመጣም፣ መልአክ ሆኖ አልመጣም። የመጣው ሰው ሆኖ። ይሄንን የማይቀበል ከእግዚአብሔር ኢየሱስ ክርስቶስ ከሰማይ ወደ ምድር ከአብ ዘንድ ተልኮ ሲመጣ አምላክ ሆኖ አልመጣም፣ መልአክ ሆኖ አልመጣም። የመጣው ምን ሆኖ ነው? ሰው ሆኖ የተገለጠው ምን ሆኖ ነው? ሰው ሆኖ። ኢየሱስ ክርስቶስ ሰው ሆኖ እንደተገለጠ፣ ኢየሱስ ክርስቶስ ሰው ሆኖ እንደመጣ የማያምን በሙሉ ከእግዚአብሔር አይደለም ነው የሚለው መጽሐፍ ቅዱስ። ይህንን ያረጋግጣል ኢየሱስ ክርስቶስ በሥጋ መጥቷል። ግን አሁን የአገልግሎታችን ዋና ውስጥ ኢየሱስ ክርስቶስ በሥጋ መምጣቱ ሳይሆን ለምንድን ነው የመጣው በሥጋ በሥጋ መምጣት ለምን አስፈለገው? ለምን እዛው ሆኖ መስራት የፈለገውን ነገር አልሰራ? በአብዛኝ እንዳለ አምላክ ነው። በምድር በሰማይም ያለው የሚያውቅ ነው። ሁሉ ቻይ ነው። ሁሉ ማድረግ የሚችል ነው። ለምን መጣ? ሰው ሆኖ ሁሉ ቻ የሆነ ባለበት ሆኖ ሁሉ መስራት የሚችለው ለምን ነው? ሰው ሰው ሆኖ የመጣበት ዓላማ ምንድን ነው? ይሄንን ጥያቄ መጽሐፍ ቅዱሳችን በብዙ መንገድ ይፈተዋል። ይህንን የሚፈቱ ወይም ኢየሱስ ክርስቶስ ሰው ሆኖ የመጣበትን ዓላማ የሚገልጹ ብዙ የመጽሐፍ ቅዱስ ክፍሎች አሉ። እነዛም ሁሉ እያወጣሁ ጊዜ አንስቱ። ከአንድ የመጽሐፍ ቅዱስ ክፍል ግን ይሄንን ይህንን ላም ዕብራውያን ምዕራፍ ሁለት ቁጥር አስራ አራትና አስራ አምስት እንዲላል እንግዲህ፣ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሆም ዲያብሎስ ነው ይለዋል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ኢየሱስ በደም እና በስጋ እንዲሁ ተካፈለ። ኢየሱስ በስጋ ለምን ተካፈለ? በዚህ ስፍራ ላይ የተወሰኑ ምክንያቶች ቀርበዋል። ምክንያቶች በሙሉ አልተዘረዘሩም፤ እዚህ ግን የተወሰኑ ነገሮች ቀርበዋል። ሁሉንም ኢየሱስ ክርስቶስ በስጋ ለምን እንደመጣ፣ በስጋ ለምን እንደተካፈለ ምክንያቶች ሁሉ ለማወቅ በየቦታው ላይ የተጠቀሱት በየቦታው ላይ የተዘረዘሩ ምክንያቶቹ መሰብሰብ ይጠይቃል። በተለያየ ቦታ ላይ የተለያዩ ምክንያቶች ስለተቀመጡ በዚህ ስፍራ ላይ ግን በስጋና በደም የተካፈለው በሞት ላይ ስልጣን ያለው በሞቱ ለመሻር ነዋል። በሞት ላይ ስልጣን የነበረው በሞቱ ለመሻር፣ በሞት ላይ ስልጣን የነበረው ዲያብሎስ። ዲያብሎስ በሞት ላይ ስልጣን ነበረ።

ሰዎችን ከዲያብሎስ ነጻ ለማውጣት እንደሆነ ይናገራል። ከሞት ነጻ ለማውጣት እንደሆነ ይናገራል። ሌሎች መጽሐፍ ቅዱስ ክፍሎች ስታነቡ ብዙ ምክንያቶች ታገኛላችሁ። የሰው ልጆችን ከገሃነም ነጻ ለማውጣት፣ የሰው ልጆችን ከደገማ ነጻ ለማውጣት፣ የሰው ልጆችን ከዲያብሎስ ነጻ ለማውጣት፣ ከሞት ነጻ ለማውጣት ኢየሱስ ክርስቶስ በሥጋ ተካፈለ፣ ሰው ሆኖ እንደዚህ ላጠቃለህ ሰው ከገሀነም ለማለት ሰው ከሃጥራት ለማለት ሰው ከርግማን ለማለት ሰው ከሞትፋት ለማለት ኢየሱስ ክርስቶስ ሰው ሆኖ መምጣት ነበረበት። ሰው ሆኖ መምጣት ነበረበት። ኢየሱስ ክርስቶስ ማቴዎስ ላይ እየተናገረውን አንድ ቃል ልናገርና ይሄን ክፍል ጨርሳለሁ። ማቴዎስ ላይ እንደዚህ አለ። ይህን ራሱ ኢየሱስ የተናገረው በምዕራፍ 26 ቁጥር 26። ሲበሉም እየሱስ እንጀራን አንስቶ ባረጋ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ፣ ብሉ፣ ይህ ስጋዬ ነው ስለ እንካችሁ፣ ብሉ፣ ይህ ስጋዬ ነው አለ። ከዛ ጽዋውንም አንስቶ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደቤ ይህ ስጋዬ ይህ ደሜ ነው። ስለ ሰው ልጆች ኃጢአት የሚፈስ ደም ለማቅረብ ስለ ሰው ልጆች ፈውስ የሚቀርብ ስጋ ለማቅረብ ኢየሱስ ክርስቶስ ከስጋና ከደም ጋር መካፈል ነበረበት። ከስጋና ከደም ባይካፈል ኢየሱስ ክርስቶስ ስጋና ደም ያለው ሰው ሆኖ ባይመጣም ለሰው ልጆች ኃጢአት የሚፈስ ደም ማቅረብ አይችልም ለሰው ልጆች ፋውስ የሚሆን የሚቆራረስ ስጋ ላይኖረው ይችል ነበር በመገረፉ ቁስል ተፈወሳችሁ ለማለት እሱ ስለ እኛ እንዲቆስል የሚቆስል ስጋ ሊኖረው ይገባ ነበር ደሙን ለማፍሰስ ደም ያስፈልገው ነበር ስለዚህ ኢየሱስ ክርስቶስ በስጋና በደም ለምን ተካፈለ ስለ ሰው ልጆች ኃጢአት ደሙን ለማፍሰስ የሚያፈሰው ደም እንዲኖረው ያስፈልግ ነበር የሚቆራረስ ወይም የሚገረፍ ስጋ ያስፈልገው ነበር። ኢየሱስ ክርስቶስ አንድ ሰው በስ ኢየሱስ ሰው ሆኖ እንደመጣ ማያምን ከሆነ በጠቅላላው የእግዚአብሔርን ደህንነት ሚስማ ያደረገ የእግዚአብሔርን የማዳን ስራ ሊያገኘው አይችል። ምክንያቱም ኢየሱስ ክርስቶስ የማዳን ስራውን የሰራው ሰው ሆኖ ነ ሰው ልጆችን ለማዳ የሰው ልጆችን ለማዳ የጻድቅ ሰው ደም ያስፈልግ ነበር። ስለ ሰው ልጆች ደህንነት የሚፈስ የጻድቅ ሰው ደም ያስፈልግ ነበር። ከአዳም በተላለፍ የተነሳ ነው፣ ሰዎቹ በኃጢአተኞች ነው። ታዲያ ከአንድ ሰው ያንን የሚክስ የጻድቅ ሰው ደም ያስፈልግ ነበር። ኢየሱስ ክርስቶስ ከሰማይ ሲመጣ ደም ሊኖር ይገባ ነበር። ያንን ደም ማቅረብ ነበረበት። ኢየሱስ ክርስቶስ ስለ ሰው ልጆች ደህንነት ስጋውን ደሙ ለማቅረብ በስጋ መካፈል ነበረበት ኢየሱስ ክርስቶስ። ይታ እንግዲህ፣ አሁን አንድ ነገር ማወቅ አለብን። ኢየሱስ ክርስቶስ በስጋ ሲመጣ ሰው ሆኖ ሲመጣ የመጣው ጻድቆ ሆኖ የመጣው የመጣው ሆኖ ምን አይነት ጻድቅ ነው? እንከን የሌለበት ጻድቅ ነው። በመጽሐፍ ቅዱስ ያሉ ጻድቃን ሁሉ እንከን የሌለባቸው አይደለም። እንከን ያለባቸው ናቸው። ጻድቅም የተባሉት በእግዚአብሔር በማመናቸው በእግዚአብሔር ማመናቸው ጽድቅ ሆኖ የተቆጠረላቸው ናቸው። ኢየሱስ ክርስቶስ ጽድቅ ሆኖ የተቆጠረለት የተቆጠረለት አይደለም። በእግዚአብሔር ከማመኑ የተነሳ ጽድቅ ሆኖ አልተቆጠረለት። ጽድቅ ሆኖ ተቆጥረለት አይደለም። ኢየሱስ ጻድቅ ነው መንነ ኢየሱስ ጻድቅ ነው መባል ደግሞ አሁን የእግዚአብሔር ሰዎች ሁሉ ተቆጥሮላቸው እንጂ ጻድቅ አልነበረ ጻድቅ አልነበረ፣ እንከን የነበረባቸው ሰዎች ነበ ኃጢአተኛ መባል የሚገባቸው ሰዎች ነበር። በእግዚአብሔር በማመናቸው ኃጢአተኛ ሊባ- የነበሩ ሰዎች ጽድቅ ሆኖ ተቆጥሮላቸው ምን የተባሉ ናቸው? ጻድቅ የተባሉ ናቸው፣ በእግዚአብሔር ስራ። ኢየሱስ ክርስቶስ ግን ጻድቅ ነበር። እንግዲህ ያውስ ኢየሱስ ክርስቶስ ሰው ሆኖ ሲመጣ ጻድቅ ሆኖ ነው የመጣው። የሚገርመው ነገር ጻድቅ ሰው ለዘላለም ይኖራል እንጂ አይሞትም። ኢየሱስ ክርስቶስ የሞተው የሰው ልጆችን ኃጢአት ስለተሸከመ፣ ባይሸከም አይሞትም ነበር። ታውቃችኋል? የሰዎችን ኃጢአት ባይሸከም ደብ አይሞትም ነው የሞተው የሰው ልጆችን ኃጢአት ሁሉ ኃጢአት፣ ስለዚህ የሰው ልጆችን ሁሉ ኃጢአት፣ የሰው ልጆችን ኃጢአት ከመሸከሙ የተነሳ መጽሐፍ ቅዱስ የሚላል ኃጢአት ያላወቀው እግዚአብሔር እሱ ምን አለው? ኃጢአት ያለው ያንን ኃጢአት ግን በመስቀል ላይ ጠረቀ። ኢየሱስ ጌታ ስለ እኛ ኃጢአት የሆነ ነው። ስለ ስለኛ ኃጢአት ሆኖ ስለ ስለኛ ይሞታል፣ ግን ሞት እንድላርጎ ተነስቷል። ኢየሱስ ጌታ ኢየሱስ ክርስቶስ በሥጋ ለምን ተካፈለ? ባጭሩ ማዳን ከተፈለገ ኢየሱስ ክርስቶስ ሰው ሆኖ ይመጣ። እንደ ሰው ስጋ ለብሶ ደም ያለው ሆኖ ይመጣ። በኋላ መሞት የሚገባው ሆኖ ሳይሆን የሰዎችን ኃጢአት ከመሸከሙ የተነሳ ይሞታል። ለዚህም ዓላማ ይመጣ ሰዎችን አለ ተሸክሞ ምን ለማለት ለመሞት የመጣ በሞቱ የሰዎችን ሞት ለመሻል በሞቱ ሰዎች ዲያብሎስ ለጽፍ ለማውጣት ኢየሱስ ክርስቶስ መጽሐፍ ቅዱስ እንደመጣ ይናገራል። ይህ አሁን የምትሰሙት ቃል ከዚህ በፊት ብዙዎቻችሁ እዚህ ተስፋ አደርጋለሁ ሰምታችሁት፣ አምናችሁበት፣ የዳናችሁበት፣ ዳግም የተወለዳችሁበት፣ የእግዚአብሔር መንፈስ የተቀበላችሁበት፣ እግዚአብሔርን የምታገለግሉበት ቃል እንደሆነ አስባለሁ። ይህ ቃል በቀን በቀን ብትሰሙት በቀን በቀን ብትሰሙት ማለት ሰዎችን የመለወጥ የማሳደግ ብቃት አለው። የመፈወስ የመገንባት ብቃት አለው። ይህ ቃል አየሩን ነፃ የማውጣት ብቃት አለው። አገልግሎት ሲጀምር በወንጌል የሚጀምረው አንደኛ ሕዝብን የመገንባት ብቃት ስላለው፣ ሁለተኛም ከወንጌል ቃል የተነሳ ብቻ የሚራገፉ አጋንንቶች አሉ ሚመጣ የጥላት ስራ በአካባቢ በመንደር ያህል የጥላት አሰራር ካለኳ፣ በኢየሱስ ገና ሳለ የወንጌል ቃል ራሱ ይመታዋል። ምክንያቱም ወንጌል ሙሉ ስልጣን ሙሉ ኃይል ያለው ቃል ኢየሱስ ጌታ። አሁን ይህ ቃል ስሰው አንዳንዶቻችሁ ድብርት ራሱ ደግሟቸው ገናሳ ይጽ ለምን ጸሎት ብቻ አይደለም ኮ ሚሰራ እና ሰዎች በኢየሱስ ስም የሚለው ቃል ብቻ ሰራ ይመስላቸዋል። የኢየሱስ ስም ይሰራል፣ ግን እሱ ብቻ አይደለም። መሳሪያችን አንድ ብቻ እንደሆነ የሚቆጥሩ ሰዎች አሉ። ወንጌል ይሰራል፣ የእግዚአብሔር ቃል ይሰራል። መሳሪያዎቻችን ሁሉ በአይነት በአይነታቸው መጠቀም አለብን። አሁን የወንጌል ቃል እየተናገርኩ ከዚህ በኋላ ጥበብ ቃል ሲጨምርበት ኢየሱስ ክርስቶስ በሥጋ ለምን መጣ? በሥጋ ለምን ተካፈለ? እንደኛ ሰው ለምን ሆነ ስንል፣ ጠቅላላ ያለው ሀሳብ ምንድን ነው የሚያሳየው? በሞት ላይ ስልጣን የነበረው ዳያብሎስ ነው። እሱ ለመሻ ሰዎችን ከሞት ፍርሃት ነፃ ለማውጣት እንደ ሰው መሞት ነበረበት። ሞቶ ሰዎችን ከሞት ነፃ ማውጣት ይቻለ። ነገሮችን እንታለየ